እሱ እያጣጠረ እቤቱ ገቡ። ከዛም ይህ ሰው የሞተ፣ እሱም ወደ ቤተሰቦቹ ተመለሰ። ሲገባ ከነበረው ፊቱ ተቀይሮ ነው ወደ ቤተሰቦቹ የመጣው። እኚህ ቤተሰቦቹም ምግብና መጠጥን አቀረቡላት ለሐሰኑ ልብስሪ። እሱም አላቸው ያ አህላ ዐለይኩም ቢጠዓሚኩም ወሸራቢኩም፣ ምንድን ነው የምትሉኝ ይሄ ምግባችሁንና መጣዕማችሁን መጠጣችሁን ለራሳችሁ ብሉ ጠጡ። ፈወላሂ እኔ በአላህ ይሁንብኝ በጣም የምቸኩልበትን ነገር አይቻለው እሱን እስካገኙ ድረስ ለሱ ከመስራት የማልወገድበት የሆነ ይል ያኒ ሞትን አግኝተውን የሞትን ስካር ሁኔታ አይቶ ነው ከዛ ሰው

ያ የዚድ መንዛ የተሰደቁ አንከ ባዕደል መውት አንተ ከሞትክ በኋላ ማን ነው ለአንተ ሰደቃ የሚያደርግልህ እውነት የሚናገርልህ የታመሙትን የሚጠይቅልህ ድሆችን የሚያበላ ለሰው መልካም የሚናገርልህ ሰላት የሚሰግድ ዘካ የሚሰጥልህ ማን ነው? ሲለ ራሱን እየጠየቀ ይገሥጽ ነበር። እኛስ ወንድሞች ቤትኛው ሓል ላይ አንድ ቀን ነፍሳችንን ይዘን ስለ ሞት አውርተናት እናውቃለን። በሞት መክረናት እናውቃለን። ምናልባት ሞት እንዳለ በምላሳችን ልንናገር እንችላለን። ሞት ግን መቶ የዱንያን ጥፍጥና ከልባችን እስካላስወገደ ድረስ ሞት በመኖሩ እምነታችን እጅግ በጣም የጎደለ መሆኑን ነው የሚያሳየው። የዱንያ መኖሪያ ቤቶች፣ መጓጓዣዎች በሙሉ ጥፍጥናን ሲያመላክቱ። ሞት ግን የትም ቦታ ሆና አንተን ትጠራሃለች፣ አንተን ለማግኘት ወደ አንተ ትመጣለች። አንተም እሷን ለማግኘት ወደ እሷ ትሄዳለህ። ይሄ ግን አይታወቅም። ዛሬ ሰዎች ዕድሜ እየገፋ በሄደ ቁጥር ዕድሜው ጨመረ ይላሉ። ነገር ግን አላህ ስብሐነሁ ወተዓላ እዚህ ዱንያ ላይ እንድትኖርበት ከሰጠህ ዕድሜ ላይ እየተቀነሰብህ ነው ሺእታም አበይት ወደድክም ጠላህም። ስለዚህ እስትዕዳድ ያስፈልጋል። በሚስሊ ሃገር ለዚሁ አምሳያ ከእኛ በስተፊት ስንትና ስንት መልካም ሰዎች አልፈዋል። ስንትና ስንት መጥፎ ሰዎችም እንዲሁ አልፈዋል። ስንትና ስንት ሹማምንት፣ ከበርቴ ሰዎችም አልፈዋል። ስንትና ስንት ወራዳ፣ ዕርቃን ጫማ ያልተጫመቱ ሰዎችም አልፈዋል። ታዲያ አንተ መልእክተኛውን ሰለላሁ አለይሂ ወሰለም ያገኘ ሞት ነብያቶችን በአጠቃላይ ያገኛቸው ሞት መልካም ሰዎች የተባሉትን እነ ፊርዓውንን ያገኘ ሞት አንተ በጉልበትህ አሸንፋለሁ ብለህ ታስባለህ? ወንድሞቼ፣ ፈፊሩ ኢላ ወደ አላህ ሸሹ። ሞት ወደ እናንተ ሳይመጣ በፊት ሁላችንም ወደ አላህ ልንሸሽ ይገባል። ዱንያ፣ በተለይ አሁን ላይ በጣም መፎካከር፣ ሰው ቤት ላይ ቤት ለመደረብ መኪና ለመግዛት ሲል ሞትን ረስቶ በዱንያ ጥፍጥና ተዘፍቀን ያለነው ሁላችንም።

አባታችን ሆይ ይህ መልካም ሞት ሚተትል ሀሰና ብለው ዱዓ የምታደርገው ምንድነው? ምን ማለትህ ነው ብለ ይጠይቁታል። ቃለ አንየተወፋኒ ረቢ ወእኒ አስጁድ እኔ ስጁድ ላይ ሆኜ እንዲገድለኝ ነው ጌታዬን የምለምን ይላል። ከዛም በታመመ ጊዜ ህመሙ ጠናበት። ሰዎችንም ጠራ። ተሸከሙኝና ወደ ሶላት ውሰዱኝ አላችሁ። ተሸከሙኝና ወደ ሶላት ውሰዱኝ አላችሁ። ስብሐነላህ ምንም ያስታወሳችሁት፣ አሁን ነቢዩ ሰለላሁ ዓለይሂ ወሰለም ሞት አፋፍ ላይ ያሉ ሶሐቦች ተሸክመው ወደ መስጅድ ሚንበር ይዟቸው ዟቸው እግራቸው እየተጎተተ ነበር። በዚሁ ሐለት የዚህም ሰውዬ እግሩ እየተጎተተ ወደ መስጅድ ይዘውት ሄዱ። ከዚያም ከኢማሙ ጋር ቆመ፣ ሰገደ። ከዚያም ሱጁድ ላይ ደረሰ። ነገር ግን ከሱጁድ አልተነሳ፣ ማት እዚያው ሞተ። አላህ ጥሪውን ተቀበለው ልመናውን ተቀበለው። አላህ ወይ ሚተተል ሐሰነ መልካም የሆነ አሟሟትን አሙተኝ ስጁድ ላይ አድርገህ ግደለኝ ሲል በየሌሊት ሰላቱ ይማጸን ነበር። ያው አላህ ሱብሐነሁ ወተዓላ ስጁድ ላይ አድርጎ ሞተ። አስማ ቢንት ወይስ የዓሊ ረዲአላሁ አንሁ ሚስት ዓሊ ረዲአላሁ

ይላል አሊይ ረዲየላሁ አን። በዚህ አምሳያ መስራት የሚፈልግ አካል ጠንክሮ ይስራ፣ ለዚህ አምሳያ መሽቀዳደም የሚፈልግ አካል ይሽቀዳደም ይለናል። አንድ የመጨረሻና የማሳረጊያ ንግግር ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ አፋፍ ላይ የሞት ስካር በበረታባቸው ጊዜ ፋጢመት ረዲየላሁ አንሃ አጠገባቸው ሆና ተጩፍ ነበር ዋከርበ አበታ

ከዚያም አሁንም መልሳ ትጠይቃለች እና አነስን ረዲየላሁ ዐንሁ አስቻላችሁ ወይ አጣበት ለኩም አንፉሱኩም ነፍሳችሁ ፈቀደችን? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ አፈር ስትመልሱ አስቻላችሁ ነው ትላለች። መልእክተኛውን ሰለላሁ ዐለይሂ ወሰለም ከእኔ ለይታችሁ መሬት ውስጥ አስገብታችሁ ይህን ያማረ ከሐር የሚለሳልስ ሰውነቱ ላይ አፈር መልሳችሁ ስትመጡ አስቻላችሁሆነ ብላ ጠይቃል። አ አሁንም ጥርጣሬ ላይ ነህ፣ በመሞት እየተጠራጠርክ ነው። አሁንም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እነከ ለላ ሉኪን ም ያላቸው አላህ ስብን ተላ ሰሃቦች ወደዱም ጠሉም አስቻላቸውም አላስቻላቸውም መቃብር ውስጥ አስገብተው አፈር አልብሷቸው ተመልሶ ናም ሰተሞት ትሞታለህ። አንተ ሞት ማንንም ሰው አይመርጥም። ለማህያል ሁላችንም እንሞታለን። ምናልባት ስለ ዛሬ ላይ ብቻ ስለ ሞት ተዋሰን ልናበቃ አይደል። ይሄ ነገር የሚቀጥል ነብዩ ሰለላሁ ዐለይሂ ወሰለም አደራ ብሏል። አክሲሩ ሚን ዚክሪ ሃዲ ሚን ነዛ ጥፍጥና ቁራጭ የሆነውን ሞት በማስታወስ አብዙ ብለዋል።